ወይዘሮ ዝናሽ የኑሐሚን ልጅ ለማስወጣት መድኃኒት ላከችባት። በእንጀራ እናቷ የኑሐሚን እንጀራ እናት ወይዘሮ ገነት ከላይኩን አልጋ ላይ በቢጃማ ተገኘች። ጉድ ጉድ ጉድ! አዲስ ነገር። ዳግም ስለ አባቱ መታሰር ለላይኩን ቁጭ አድርጎ ነገረው። አባቴ ዘበኛ ነበረ፣ እቃ ጠፍቶ በጠፋበት እቃ መካከል ግን አንተ ነህ የወሰድክ ተብሎ በዛ አጋጣሚ አባቴ ታሰረ። አባቴ በጣም ምስኪንና ደግ አባት ነበረ ሲል አቶ ላይኩን ተናገረ ማለት ነው። ዳግም ተው በቃ ስለዚህ ወሬ ማንሳቱ ለምን አስፈለገ? እረፍ፣ ስለዚህ ወሬ አታንሳ ትለዋለች ወይ ከዛም በኋላ ተዩ፣ ዝናሽ የፈለገውን ነገር ያውራ። እውነት ለመናገር አንጀት የሚበላ ልጅ ነው፣ በጣም ያሳዝናል ይላታል። ከዛም በኋላ ላይ ለምንድን ነው አሁን ቁርስ በርተው ወደ ስራ የማትሄደው? ትለዋለች። እኔ እሄዳለሁ ግን ልጁ ወሬውን ይጨርስ። ለምን ከድርጅቱ ስራ እንዲጀምር አናደርገውም? በጣም የሚያሳዝን አንጀት የሚበላ ልጅ ነው ትለዋለች። ከዛ እሷን ብድግ አደረገች እና አይ ይሄዳል እኮ ምንም አይቆይም። ምን ያህል ይቆያል ብለህ ነው? ይሄዳል ትልና ሸንፈቷን ለመሸፋፈን ተደባብቀዋለች ማለት ነው። ግን አቶ ላይ ኩን ለብቻውን አስኪፈልጌ ብሎ ይወስድና እስኪ ሚስጥሩን ንገረኝ። ለምንድን ነው ወይዘሮ ዝናሽ አንተን ስታየው የምትፈራ አንተን ስታይ የምትሸበረው ለምንድን ነው ትለዋለች? ይለዋል። ከዛ አቶ ላይ ኩንን ደግሞ እኔ እንጃ ለምን እንደሆነ ለው ውስጧ ሰላም አይሰማትም ይላታል። ከዛም በኋላ አቶ ተሰማ ደግሞ ሚስቱ ቢጃማ ላይ ገነት ቢጃማ ላይ ሆና ይልቅንስ የሚስትነት ፍቅር ልስጥህ ይልቅንስና እናና እንደፈለክ ሁን፣ ልብስህን አውልቅ ምናምን ትለዋለች። ከዛ እሱ ደግሞ አንሴት ያምሻል እኔ ቅርብዬሽ ከቤቴ ባስገባሽ ጭራሽ አልጋዬ ላይ ትመጫለሽ? ይላታል። እሷም ደግሞ እንዲህ ሚስታህ አይደለሁ የሰማንያ ሚስታህ እኮ ነኝ። በፊት እኮ አሟሽ ሽንቴን እንደዛ ስሸና እየተጸየፍሽ ነበር ምትወጭ። ያንን እኮኔ ረስቸዋለሁ። የወጋ ቢረሳ የተወጋ አይረሳም ይላታል። ከዛም በኋላ ውጭልኝ ከዚህ ኑሐሚን ከመጣሽ ትናደድብኛለች ይልና ያስወጣታል። ማለት ነው። ልክ ከክላሱ ገብታ ስትወጣ ነው አሚን በራፍ ላይ ታገኛትና ግልምት የምትምጥ አድርጋት ትሄዳለች ማለት ነው። በጣም የሚያሳዝንና የሚገርም ነገር ግን ወይዘሮ ገነት ብር ከተቀበለች በኋላ ወይዘሮ ዝናሽን ካደቻት። ወይዘሮ ዝናሽን ካደቻት ገነት ለራሷ ጥቅም ስትል ነው እንግዲህ ከአቶ ላይ ይኩንና ከናሆሜ ልብ ውስጥ ገብቻለሁ ትላለች። አብርሃምም እንግዲህ ኤርሚያስም እንግዲህ ኑሐሚንን እንደ አዲስ ለገንዘብ ቀርቧታል። አንችንም መበቀልሻለሁ ብሏት ነበረ። አሁን በዚህ አጋጣሚ እንግዲህ ለገንዘብ ብሎ ሊቀርባት ነው ማለት ነው። ቀርቧታል እንግዲህ አሁን ወደ ምሽት ናይት ክለብ እየሄዱ ነው ማለት ነው። በጣም የሚገርምና የሚገርም ነገሮችን ተፈጣጥረዋል ማለት ነው እንግዲህ። አቶ ላይኮንም እንግዲህ ሙንነሽ ነው ወይዘሮ ዝናሽ እንደዚህ የምትፈሪው ይላታል የሄድና ደግሞ አነ ማነ ሰማ ኤደንን ደግሞ ሙንነሽ ላገኘሽው እንደዚህ የምትብርበተበች ለምን ትርበተበች? ይላታል ላታል ከዛ እሷም ደሞ አይ እንዲያው ሰውን ለማክበር ብዬ ነው እንጂ እኔ እንኳን ምርበተበት ሰው ነኝ፣ ሰውን ለማክበር ብዬ ነው ጋሼ ትላለች። ከዛም በኋላ ትሄድና ደግሞ ለ ወይዘሮ ዝናሽ ወይዘሮ ዝናሽን ተደብቃ ከዳግም ጋር ስታወራት ተደብቃ ስትሰማት እናንሽ ሾካካ ተደብቀሽ እየሰማሽን ነበር ወይ? አይደለም፣ ትኩስ ትኩስ ወሬ አለ እና ልጅሽን የመታው ማነው? ይሄን ዳግምን የመታው ማነው? ስሙ ይሄ ኤርሚያስ ነው የመታው። ያስመታችው ደግሞ ነዋሚ ናት። ለፍቅር እሱን ለማስቀናት ብላ ነው፣ ኤርሚያስን ለማስቀናት ብላ ነው፣ እሱ ጋር እየታየች ያስመታችው ትላታለች። እርግጠኛ ነሽ? አሁን ማየናት የነገረችኝ እማየናት ነ እስኪ ብላይ ሁሉ ነገር የነገረች ትላታለች። ከዛ ም እሷ መድኃኒት ትገዛና ለወይዘሮ ገነት የነዋሚን ልጅ እንዲወጣ አድርጊ፣ ነዋሚንን ምንም አያረጋትም። እንደዛ ከሆነ ደግሞ ታቀሚ ያለ ብር ሰጥሻለሁ፣ ትልና ብር ትሰጣታለች። ትሄድና ይህን ብር ከተቀበለች በኋላ በል ሀሳብ ታዩ፣ ትልና ይህን ብር ከተቀበለች በኋላ ቪዲዮ ቅርስ አድርጋ ወስዳለ ኑሐሚን አሳየቻት ማለት ኑሐሚን ሳት ጎርሳ ሳት ለብሳት ትሄዳለች። ወደ ቤት ትሄድና ወይዘሮ ዝናሽን ከላይ ኮንፌቲ ይዛ ብቻ ደ ኩስኩስኩስኩስኩስኩስኩስኩስ ታደርጋታለች ማለት ነው። ጎድ ጎድ ጎድ ጎድ እኮ ነው እናንተ። ብቻ ብዙ ብዙ ብዙ ክስተቶች ተፈጥረዋል ማለት ነው። እንግዲህ ዳግምም ደግሞ አባትህን አስፈታልሃለሁ፣ እባክህን ሂድልይ ከዚህ ሰባ ካህን ሄድልይ፣ ከዚህ ትለዋለች። እሱ ደግሞ ብልግ አደረገ። አንቺ መንግስት ንሽ እንዲ አባት ልታስፈችልኝ? ይልቁንስ እውነቱን ንገሪ፣ እውነቱን ተናገሪ። እኔ የትም አልሄድም፣ እዚህ የምፈልገው ነገር አለኝ። የተከራይ ቤታ ላስለቅቅላችሁ ትለዋለች። አልፈልግም ይላታል ማለት ነው። ምክንያቱም አሁን አምረን እንግዲህ ወደ እሱም ስለቀረበች ብር አትሰጠኝም፣ ስለዚህ ኑሐሚንን ነው መቀረባት ብሎ እነ ኢሜንን ባጠፋሁት ጥፋት ይቅርታ አድርጊልኝ። ይህ ተጸጽቻለሁ። አዎ፣ በድዬሻለሁ። ተናድጄ ስለነበረ ነው እንጂ ይሄን የመሰለ ውበት ከአንቺ ማጣት አልነበረብኝም የነበረ ይልና ይጠይቃታል ማለት ነው። ከዛም በኋላ እንደዛ ትልና ትናደዳለች ማለት ነው። ከዛ እንግዲህ ወይዘሮ ገኒ እንግዲህ አቶ ተሰማን ለማሽኮርመም አንዴ ወደ ላይ አንዴ ወደ ታች እያለች ጭኗን ምንንም እየከፋፈተችለት ነው። እኔ ሚስትህ ነኝ፣ እንደፈለግክ መሆን ትችላለህ፣ እየፈለግከውን ነገር ከእኔ ማድረግ ትችላለህ ትለዋለች። ከዛም በኋላ እሱም ደግሞ ብድግ ያደረግለ ውጭልኝ ኮ ነው የሚለ ሻንች ከሀዲ ውጭልኝ ውጭልኝ እላታል። ከዛ ያስወጣታል። እንግዲህ በጣም ብዙ ነገሮችን ይፈጣጠራሉ። ኤደንም እንግዲህ ብዙ ነገር ታደርጋለች። ኔኤሚን እንግዲህ ከሱ ጋራ ሌላ ችግር ውስጥ ትገባለች። በነገራችን ላይ ለኤሚንን ምን አለ እንደፈለኩ ተጠቅሜብሽ እንደፈለኩ ተጫዎችብሽ አንቺን እንዳልነበር አድርጌ ተውሻለሁ እያለ ነው። ኤርሚ እንግዲህ ተጠቅሞ ሊተውባት ነው። ከቤት እንሂድ ሲላት ከቤት አልሄድም ካልክ መሸታ ቤት እንሂድ ምናምን እየተባባሉ ነው። እንግዲህ በዚህ መልኩ ነው እንግዲህ የእነ ኑሐሚን ድራማ በስነ ስርዓቱ ሳይው የነበረ ማለት ነው። በጣም ብዙ ነገር ተፈጥሯል። እንግዲህ አምራንም ታውቃላችሁ እንዳላረገዘች ነግሬያችኋለሁ። ምክንያቱም አብራ እና አምራን ኤርሚን ለገንዘብ እንጂ እምትፈልገው አታፈቅረውም። የምታፈቅረው ኤርሚያስን ነው ማለት ነው። ኤርሚያስ ደግሞ እሷን አያፈቅራትም። የሚያፈቅራትኝ ኑሐሚንን ነው ማለት ነው። እንግዲህ ኑሐሚንና ወይዘሮ ዝናሽ ይቦጣቦጣሉ ይቦጣቦጣሉ ከዛም በኋላ ኑሐሚን ትሄድና እንግዲህ አቶ ላይኩን ፊት ምንድንነው ያደረግሽው? ለምንድንነው እንደዚህ ያደረግሽው? ለምንድንነው ወይዘሮ ገነት ልትጠቀሚባት የፈለግሽው? ለምንድን ነው ልጅን ለማስወጣት የምትፈልጊ? ከቤትሽ ወተን ልሽ የለም ወይ? ያን ችርጉር ተሸክሜልሽ የለም ወይ? አቶ ላይኩን እንዲሰማ ነው ወይ የፈለግሽው? ሌላ አቶ ላይኩን ያለውን ነገር ላፍረጥርጠው ወይ? እያለች እንግዲህ ታስጨንቃታለች ማለት ነው። ከዛ እንዴ ዝናሽ ብለሽ ነው እንዴ የምትጠሪ? እኔ ዝናሽ ነኝ። እንደናትሽ ጓደኛሽ አረግሽኝ እኮ የቆሎ ጓደኛሽ ያደረግሽኝ እኮ ብላ እንትን ለማለት ትሞክራለች። ወይዘሮ ዝናሽ ጥፋቷ እኮ አይታያትም፣ የራሷ ሚስጥር አይታያትም። ያው ሀብታም እኮ ከባድ ነው። ሀብታም አንዳንድ ጊዜ የራሱ ችግር አይታየውም። የራሱ ችግር ስለማይታየው የራሱ ችግር አይታየውምና እንደዚህ የራሷ ሚስጥር ምንም አይመጣብኝም፣ ብላ ከአቶ ላይ ኮንፊት፣ አንቺ ስነ ስርዓት አትይዥም፣ አንቺ ለነገሩ እሱን አንቺ ምንም አላደረግሽም፣ እሱ ነው እንደዚህ ያስደፈረኝ ነች ማለት ነው። ከዛ በኋላ ዝናሽ፣ ጉድሽን ነው የማወጣው፣ ዛሬ ጉድሽን ነው፣ አንቺ ይሄኔ ልጅ አታጠፊም፣ ዛሬ ጉድሽን ነው የማወጣልሽ ትልና ልትናገር ስትል፣ አንቺ ውጪ እኮ ነው የምልሽ ውጪ፣ ብላ ገፍትራ ታስወጣታለች ማለት ነው። ከዛ ኤደንም እንግዲህ አፍጥታ ታያለች ማለት ነው። ኤደን ደግሞ እናቴ ምንድነው ያደረግሽው? ምንድነው የሰራሽው? ለምንድነው ሚስጥሩን ያወጣሽው? ለምንድነው ዝም የማትዩ? እንግዲህ ከዚህ ቤት ወጣ ሁኔ የምፈልገው ልጅ ነበረ ቀረት ትላለች። ኤደን ደግሞ እንግዲህ ያለውን ነገር ፈረጥረጥረጥረጥረጥ ታደርገዋለች ማለት ነው። ምንድነው የሆነው? አንቺ ግን ለምንድነው የማትማሪው? ገና ከባልሽ ቤት ዛሬ ነው እንዲህ ባልሽን የምታውቂው? ያኔ ምን ነበረ ስታረጊ ነበር? እያለች እንግዲህ ኤደንም እንግዲህ እቅዷ ሁሉ ብልሽት ሽት ብሎ እናትሽ እንደዚህ ያደርጋ ከባሌ ወርዳኛለች ሚስጥር አልደበቀችም ትላታለች በቪዲዮ ሁሉ ቀርጸኛለች ትላለች። ይሄን ቪዲዮ እንግዲህ አሰማብሻለሁ ለኑሐሚን ሰምተዋለች። አቶ ተሰማ ግን አልሰማውም። ለላይኩን ከመናገሬ በፊት ብራም ጭያለች ደግሞ ወይዘሮ ገነት ወይዘሮ ዝናሽ ታስጨንቃታለች ማለት ነው። አይዞሽ ዝናሽዬ እንግዲህ ምንም ማድረግ አይቻልም። ድሀኔ ናቀ ሰውም ጊዜም እንዲህ ነው የሚሆነውና እንግዲህ በምታዩት መልኩ እንደዚህ አድርጋ የመጣውን የአዲሱን ቪዲዮ ዛሬ ፍርጥርጥ አድርገውታል ማለት ነው። እንግዲህ የወይዘሮ ዝናሽ ተንኮል ይጋለጣል ማለት ነው። እንግዲህ ደግሞ ናሆምም እንግዲህ ወንድሙ እንደሆነ ያቃል። ኑሐሚንም እንግዲህ ወንድሟ እንደሆነ ታቃለች ማለት ነው። አቶ ዝናሽ ወይዘሮ አቶ ላይኩን ቴሎሬ መቸኮር፣ እስኪ ቀስ ቀስ በል፣ ተረጋጊ አንተ ላይ እኮ ደግሞ ለምንድን ነው ዝም ያልሽ? ለምንድን ነው እንደዚህ ይሆንሽ? ለምንድን ነው እንደዚህ ዝም አትነግሪኝ? ለምንድን ነው እስከዛ ያልነገርሽኝ እያለ እንግዲህ በጣም ደማን ያፈለዋል ማለት ነው። ከዛ በቃ በጣም በጣም ነው በቃ እንትን ሲሉት የነበረ ማለት ነው። ከዛ መጨረሻ ላይ እንግዲህ ይኸውልሽ፣ ሪከርዱን ስሚው። አየሽ አይደለ? ሪከርዱን እንዴት እንደምትል እኔ ግን ንቄያት ነው የመጣች ባለጌ እኔ ከዚህ በፊት ከኤደን እኔና ኤደን ያደረስነባት አልበቃቢል፣ ዛሬ ላይ እኔና ኤደን እንትን ያልነባት አልበቃቢል። አሁን ደግሞ በእሷ እንዴት በጣይ ከዚህ በኋላ ባሊዲ ለመጉዳት አልፈልግም ትልና ላቶ ላይ ይኩን ላቶ ተሰማ ተነግረዋለች ማለት ነው። አቶ ተሰማ ደግሞ ይናደዳለች። ሴታ ሴትዮ ምን አርጎ ነው ምትለን? አሁንማ የመጨረሻ ነው። በቃ እኔ ከምወደ ወንድሜ ጋር ልታካያየ ማይፈልጋ ነው እንጂ ባልታከም የሚክርቤ ገና ሳክመኛል ብዬ በቃ ከህይወት ይቱታልኝ ምናምን እያል አቶ ተሰማም እንግዲህ ከበሽታ ላይ በሽታ ሆኖበታል። ለማንኛውም ፊቴን እንደዚህ ማሳያችሁ ባዝሊን እየተቀባሁት ያው ብቻ በተወሰነ መልኩም ቀንሷል ለማለት ፈልጌን ጥቂትዬም ቢሆን የሆነ ነገር አሁን የሆነ እንትን ብሏልና ለዛ ነው ፊቴን ላሳያችሁ ብዬ እንደዚህ እየገጣሁት። ሴትዮ የመጣ ተቃቢው እያለችኝ ከእሷ ጋር እየሰኩኝ ነበረና ና ለዛ ነው ባዝሊኑን ይኸው ጨርሻዋለሁ ያልኳችሁ ነው። በእርግጥ የተወሰነ ነው ቅንስ ያለው እንጂ ብዙም አልቀነሰም ግን በጣም ፊቴ እንደነበረ እንዳልነበር ተበላሽቷል ማለት ነው። ልንገራችሁ ብዬ ነው እና ወይዘሮ ዝናሽ እንግዲህ ተደናግጣ ወይኔ ጉዴ፣ ምን ይሻለኛል፣ ወይኔ ምን ባረግ የሚሻለ፣ ወይኔ ምን ይሻለኛል እያለች እንግዲህ ወይዘሮ ዝናሽ በጣም ጭንቀት ውስጥ ገብታለች። በጣም ተረብሻለች። በጣም በቃ ከምላችሁ በላይ ከምላችሁ በላይ በጣም ተረብሻለች ወይዘሮ ዝናሽ ምክንያቱም ተንኮልና ክፋት እንግዲህ መጨረሻው ይሄ ነው እንግዲህ ወይዘሮ ዝናሽም ከቤት ትባረራለች። አንቺንሽ ድሃ ንቀሽ እኔ መተሽ ገባሽ እኔ እኔ እኮ ሰው ያደረኩሽ፣ ዛሬ ላይ ልጅሽን ለመካድ ያበቃሁሽ እኔ ነኝ፣ ያጠገብኩሽ እኔ ነኝ አይደለ እያለ እንግዲህ አቶ ላይ ይኮን እንትን ይላታል ማለት ነው። በጣም በቃ አፀያፊ አፀያፊ ቃላት ይናገራታል። ከሱ የማይጠበቁ የማይጠበቁ ቃላቶችን ይናገራታል ማለት ነው። ከዛ በኋላ ላይ ኩን እባክህ ተው፣ ጉዳችን ሌላ ሰው አይስማ፣ ምናምን ትለዋለች። መጀመሪያ ግን አቶ መጀመሪያ ግን ዳግምን በጣም አድርጋ ትለምነዋለች ማለት ነው። ዳግምም ከዚህ በኋላ እውነቱ ካልፈረጠ የራስሽ ጉዳይ ብሏታል ማለት ነው አረተው፣ ተውልጅ የተወስደለው። አንቺ መቼም ቢሆን እኔን አትፈልጊኝም። አባቴ አሞላቆ ነው ያሳደገኝ። እሱ የተሰፋ ልብስ የተጣፈ ልብስ እየለበሰ፣ እኔ ግን እንደ ሀፍታም አድርጎ ነበር ያሳደገኝ። አባቴ አንድ ቀን ስራ ያስከፋ ነው ያሳደገኝ። አባቴ ቀን ስራ እየሰራ እኔን ግን እንደ ሀፍታሞች አድርጎ ነበር ያሳደገኝ። አባቴ ለእኔ ሁለ ነገሬ ነው። አባቴ በጣም ለእኔ በጣም ዋጋ ከፍሎልኛል፣ እያለ እንግዲህ ይመሰክርለታል ማለት ነው። በሌላ ቪዲዮ እንገናኛለን።